ህጻኑት፣ መጸለይ ፈልጋለሁ። እጆቻችሁን ከፍ አድርጉ፣ ከፍ አድርጉ፣ አይኖቻችሁን ጨፍኑ። የትኛውም የጨለማ ጉልበት የተመታ ይሆን፣ ልገቁና፣ አሜን። ያጋንንት ኃይል በኢየሱስ ስም የፈረሰ ይሆን። የመቺሰ መንፈስ የፈረሰ ይሆን። እጅን ከፍ አድርግ፣ እጅ ላይ ይጸልያለሁ። ዛሬም ያንተ እጅ በኢየሱስ ስም መድኃኒት ይሆናል። ያንተ እጅ ለሌሎች ፈውስ ይሆናል። የሌሎችን ቋጠሮ የሚፈታ ይሆናል። አያያያያ የሚፈታ ይሆናል። እጅ ላይ የእግዚአብሔር እሳት ይምጣ። እጅ ላይ የእግዚአብሔር ክብር ይምጣ። እጅ ላይ የእግዚአብሔር ፈውስ ይምጣ። እጅ ላይ የመንፈስ ቅዱስ እሳት ይውረድ። አያያያ አሚን በላ። ይውረድ፣ ይውረድ።

ወጋው ወጋው፣ የመችሳ መንፈስ የወቃቤ መንፈስ፣ በቡና የተደገመ በፀጉር ቤት የተደገመ አያያይ፣ አሁን ይፈርሳሉ፣ ይፈርሳሉ። እኔ አንድ ስል በኢየሱስ ስም ትላላችሁ። አምስት ዙር እንገስጻለን። አንድ፣ ሁለት፣ ጮክ ብላችሁ፣ ሶስት፣ አራት የመጨረሻ ልቀቅ፣ ውጣ፣ ውጣ። አንዱ መቆም አይችልም። ወደኋላ ኋላ ይጥላታል። ወደ ኋላ ይጥላታል። የካቲት አንድ ላይ ይገላታለሁ የሚል የካቲት አንድ ላይ ይገላታለሁ የሚል ውጣ። አዛለሁ፣ አዛለሁ። ተረበል፣ ተረበል። አዎ፣ አሶ፣ ተረዚ፣ ተረበል። አዛለሁ፣ አዛለሁ፣ በኢየሱስ ስም የሚበልጥ ክብር መጥቷል።

ሺወድቅ ያለውን ምሽጋቸው ምሽጋቾ ፈርሷል። ፕላናቾ ፈርሷል። እቅዳቾ ፈርሷል። አላማቾ ፈርሷል። አጀንዳቾ ፈርሷል። የሚበልጥ ክብር መጥቷል። የሚበልጥ ድል መጥቷል። የሚበልጥ ፈዋሽ መጥቷል። ፈዋሹ ኢየሱስ ገብቷል። ማይተምን የሚፈታ ኢየሱስ ገብቷል። ቻቻቻቻቻቻ ቻቻቻቻቻቻ ሶስት መናፍስቶች ይቀባበራሉ ከኔ ጋር ይንገሥጻልን። ሶስት መናፍስቶች ይቀባበራሉ። ሶስት አጋንንቶች ኃይላቸውን ያድሳሉ ይቀባበራሉ። አሁን ይወድቃሉ። እነዚህ ይወድቃሉ። አንድ አንድ አንድ ቶሎ በል፣ በታላቅ ድምፅ እየጨውክ አንድኛው ወደ ኋላ ይወድቃል። አጠገባቸው አለሁ። ሰው ቼክ ክ እያረጋችሁ አንድኛው ወደ ኋላ ይወድቃል። ሁለቱ እየጨሁ ይመታሉ እዮው ኤው ሊያ አጨብጭበለ ጌታ ክብር አምጣ አንድኛው ወደ ኋላ ይወድ ቃል አይኖቻችሁን ጨፍ ነው ልገግነት ነፍሰ ገዳይ ነፍሰ ገዳይ ነፍሰ ገዳይ ነፍሰ ገዳይ አንዱ ወደ ኋላ ይወድ ቃል አንዱ እየጮኸ ይወጣል። አሁን ኤው ቶሎ በል፣ አዎ አስወጠው እሱንም፣ አዎ ፍጠን፣ አዎ ፍጠን፣ ቶሎ በል፣ አዘ አለው አዘ አለው ይወድቃል የቱ ጋር ነው ወደ ኋላ ይጥናታል ወደ ኋላ አው አው አጨምጭ በለጌታ ክብረምታ ና ና ና አው ና ይጥናታል አንዷን ወደኋላ አንዷን ወደኋላ ይጥናታል አንዷን ወደኋላ ይጥናታል። ይጥናታል ወደኋላ። አንዷም አለች ከእናቷና ከአባቷ ጋር የማትስማማ ከአባቷና ከእናቷ ጋር አትስማማ። እጅግ በጣም አእምሯን ጠፍንጎ ይዟታል። ጮሆ ይወድቃለሁን ጮሆ ይወድቃለሁን ጮክ ብላችሁ ሦስት ጊዜ በኢየሱስ ስም በሉስ! አንድ ሁለት! ጮክ ብላችሁ የመጨረሻ ውዳ፣ ጸጥ በሉ ውዳ አይኖቻችሁን ጨፍኑ። ብቻ ና ና ሽወት ቃል ከእናቷ ጋ ትስማማም ከአባቷ ጋ ትስማማም። የሚገርመው ግን ጌታን ትወዳለች። ጌታን በጣም ትወዳለች። ከአባቷና ከእናቷ ጋ ትስማማም። ውዳ ውዳ አዎ አምጡ እሱንን ውዳ እዛ አሎ አሶጦ ረዘን ውዳ እዛ አሎ አጠገባ አለ ሰው ጀርባ ላይ እጅን ብቻ ጫና አድርግ

የሞትን ቃል ኪዳን ያደረገ ከለስላሳ ጋር የተደገመ ድግምት አያለው። ልቀጋትናይድ ልቀትይድ ልቀጋትናይድ የቱጋና ወደቀ። አጨብጭበላ ጌታ ክብር። ተያይዞ ነው የወደቁት። የሚገርም መንፈስ አያለው አያለ በማይጸና ላይ በመፀኗ ላይ አጋኒት በመንፈሳዊ ዓለም ላይ ኤውል የመፀን በሯ ላይ ድግምት የሰረባትን እታ ያለው። ተደግማለች። በልብስ ነው በውስጥ ሱሪ የተደገመው ድግምታ ያለው። ወጋው ወጋው፣ በኢየሱስ ስም መቃወም አይችልም። ድግምት ተደግሞባታል፣ ተደግሞባታል፣ ተደግሞባ አንጀቷን፣ አንጀቷ ላይ ነው ቁጭ ብሎ ያለው። በታላቅ ድምጽ ጮሆ ይወጣል። በታላቅ ድምጽ ጮሆ ይወጣል። እንደ ኦሆ እንደ ቆማችሁ በኢየሱስ ስም በሉ። አንድ እንደገና፣ እንደገና የመጨረሻ ጸጥ በሎን፣ ውጣ! ይወጣል። አሁን ይወድቃል። በታላቅ ድምፅ ጮሆ ይወድቃል። አትወልድም ይላታል። አትወልድም አታገባም በፍጹም አይሆንም ብሎ ይከራከራታል። ዛሬ ድግምቱ ይፈርሳል። ታገባለች፣ በክብር ትወልዳለች። አዎ አጨብጭባችሁ ለጌታ አባት ክብር አምጡልኝ። ና ናውዳ አትታገላቸው፣ አትታገል፣ አትታገል። ና ና አንድ ጥሂት ለዚህ ቤተ ክርስቲያን ቃል ራሱ ገብታለች። ከዚህ በፊት እግዚአብሔር ይሄንን እንዲህ ካደረገልኝ እንዲህ አደርጋለሁ እያለች ያለች ይሄት፣ መንፈሱ ምን ይላታል? የተሳለችውን ስለት አትከፍልም፣ ራሱም ትሞታለች ይላታል። ራሱም ትሞታለች፣ ትሞታለች ይላታል። የተደገመባት ድግምት በቀልበት ላይ ነው። በነጭ ቀልበት ላይ የተደገመባትን ድግምት ያለሁ። በነጭ ቀልበት ላይ እጆቻችሁን ከፍ አድርጉና በራሳችሁ ግንባር ላይ ጫኑስ። እጆቻችሁን አንዴ ይፍረስ በሉ እስቲ፣ ጮክ ብላችሁ ይፍረስ በሉ እስቲ፣ ልቀቁና ድምጻችሁን ከፍ አድርጋችሁ ይፍረስ በሉ። አንድ ወጣት ልጅ ነው፣ አንድ ወጣት ልጅ ነው። ቀልበት ላይ አስደግሞባት ነጭ ቀልበት ላይ፣ ሲልቨር ቀልበት ላይ አስደግሞባት አምጥቶ የሰጣት አምጥቶ የሰጣት። ይሄ መንፈስ ይመታል። ሦስት ጊዜ ሲ በኢየሱስ ስም በሉስ። አንድ ሁለት የመጨረሻ ጸጥ በሉ። የሚበልጥ ተአምር ሰሪ አለ። በዚህ የሚበልጥ ኢየሱስ አለ። እሺ የሚበልጥ አለ በሉ። ውዳ ይሄ መንፈስ ጮሆ፣ በታላቅ ድምፅ ጮሆ ይወድቃል። ውዳ ልቀጋትና ይድ የቆመችበት ቦታ ይኸው። ወደ ኋላ ጣለ አንዱን ወንዱን ጥሏል። ወንዱን አምጡ። ጣላትና ይድ፣ ጣላትና ይድ። ይወድቃለሁን ይወድቃል። መቋቋም አይችልም። ወይኔ ተዋረድኩላል። አንድ አንድ፣ ሁለት፣ ሶስት ቶሏል። ጨልሞባታል። የቆመችበት ቦታ ጠፍቶባታል የቆመችበት ቦታ ጠፍቶባታል። የቱ ጋነ? ወጋው በኢየሱስ ስም ፍረስ! በኢየሱስ ስም ወደቀ። እዛ አጨብጭባችሁ ለጌታ ክብረም